ይሄን አልችልም፣ እንደዚህ ከዚህ በላይ አይታሰብም። የጠዘጠዘን ሲያድር ወሰዱን መካነካ አደረጉ። በቃ ሰብሳ በኋላም እዚህ ጋር የያዘ እራሴን እያመመኝ መጣ። ተባረቁ እግዚአብሔርን እንደዚህ ጭራሽ አይታሰብም፣ አይታሰብም። እሺ ማታውን አመመኝ እና ጠዋት በቃ የጠዘጠዘን ሲያድር ወሰዱኝ፣ ነካነካ አደረጉ። በቃ ከዛ በኋላ እዚህ ጋ ያዘ ራሴን እያመመኝ መጣ።

ተባረቁ። እግዚአብሔር እንደዚህ ከዚህ በላይ ይታሰብ። ገና እኮ